የሀበሻ ዶሮና የፈረንጅ ዶሮ ልዩነታቸው ምንድን ነው? በአውደ ዓመት ገበያ በተለምዶ የሀበሻና የፈረንጅ የሚባሉ ዶሮዎች እንቁላልና፣ ሌሎችም የምግብ አይነቶች እንዲሁም ግብአቶች በተለያየ ዋጋ ይቀርባሉ። ሽንኩርት፣ እህል እና ሌሎችም የምግብ ሸቀጦች የሀበሻና የፈረንጅ በሚል ተለይተው ለገበያ ይቀርባሉ። ሸማቾች እንደ የምርጫቸው ከሁለት አንዱን ሲሸምቱ አንደኛው አይነት ከሌላኛው በጣምና ለጤና በሚሰጠውም ጥቅምም እንደሚለያዩ ሲናገሩ ይደመጣሉ። ለመሆኑ የሀበሻ ዶሮና የፈረንጅ ዶሮ እንዲሁም የሀበሻ እንቁላልና የፈረንጅ እንቁላል ልዩነታቸው ምንድን ነው ስንል የጠየቅናቸው በዲላ ዩኒቨርሲቲ የምግብ ሳይንስና ኒውትሪሽን ተመራማሪ ዶክተር ይሁን ያየለ እንደሚሉት ከምርታማነት ጀምሮ ልዩነት እንዳላቸው ያስረዳሉ። ሰው በበለጠ የሀበሻ ወደሚባለው ዶሮና እንቁላል ነው እያጋደለ ያለው ይላሉ ባለሙያው። ኢትዮጵያ በዶሮ ና በእንቁላል አጠቃቀም ከአፍሪካ የመጨረሻ ደረጃ ላይ እንደምትገኝ ዶክተር ይሁን የጠቅሰው ህዝቡ ከዶሮ ስጋና ከእንቁላል ማግኘት የሚገባውን ጥቅም እያገኘ እንዳልሆነ ያስረዳሉ። በተለምዶ የሀበሻና የፈረንጅ የሚባሉ ዶሮዎች እንዲሁም እንቁላል መካከል ካሉ ልዩነቶች መካከል ምርታማነት፣ የሥነ ምግብ ይዘትና ጣዕምን ይጠቅሳሉ። ዘራቸው በጥሩ ሁኔታ ያልተዳቀለና አመጋገባቸው ጥሩ ያልሆነ የሀበሻ ዶሮዎች ምርታማ አይደሉም። በአመት ከ30 እስከ 60 ባለው መካከል ነው እንቁላል ሊጥሉ ሊሰጡን የሚችሉት ይላሉ ዶክተር ይሁኔ። የፈረንጅ ዶሮ ግን ከ300 በላይ እንቁላል ሊሰጡ እንደሚችሉ ያስረዳሉ። በአጠቃላይ ግን ከ300 በላይ እንቁላል ሊሰጡ እንደሚችሉ የሚያስረዱት ዶክተር ይሁኔ በአጠቃላይ እንደ ሀገር ከዶሮ ስጋና እንቁላል እንደ ማህበረሰብ ማግኘት ያለብንን ጥቅም እያገኘን አይደለም ይላሉ። የሀበሻ ዶሮና እንቁላል የሚመረጠው በምግብ ይዘቱ ወይም በስነ ምግብ ኒውትሪሽን ዋጋ ሳይሆን በባህል ለብዙ ጊዜ ከመጠቀም የተነሳ ነው ሲሉም ያክላሉ። በሁለቱ አይነቶች መካከል ልዩነት ቢኖርም ያን ያህል ጉልህ እንዳልሆነ ባለሙያው ያስረዳሉ። ከጤና አንጻር ሲታይ ትክክለኛ የፕሮቲንና የስብ መጠን ያላቸው የሀበሻ ዶሮዎች እንደሆኑ ጥናቶች ማሳየታቸውን ይጠቅሳሉ። ከሀበሻና ከፈረንጅ እንቁላል እንዲሁም ዶሮ ናሙና በመውሰድ ሰዎች እንዲመገቡ ተደርጎ በተሰራው ጥናት ጣፍጦ የተገኘው የሀበሻ መሆኑን ባለሙያው ይናገራሉ። የሀበሻ የበለጠ ይጣፍጠኛል፣ ይመቸኛል የሚለው ሳይንሳዊ መሰረት ያለው ሆኖ ተገኝቷል ይላሉ። ለጤና ከሚሰጡት ጥቅም አንጻር ልዩነት አላቸው። የዶሮ ስጋና የሌሎችም እንስሳት ስጋ ከስነ ምግብ ይዘት አንጻር ስንመለከታቸው የተሰጣቸውን ነው መልሰው የሚሰጡት ይላሉ ተመራማሪው ዶክተር ይሁኔ። በደለበና በግጦሽ ሳር ያደገ የቀንድ ከብት መካከል ያለውን የስጋ ልዩነት እንደ ማሳያ መውሰድ ይቻላል። አንድ ስጋ ጤናማ የሚባለው ብዙ ስብ ሳይኖረውና የስብ አይነቱ እንዲሁም የስጋው ቅንብር የተሟላና ከፍተኛ ፕሮቲን ያለው መሆኑ አለበት። በሆርሞን ወይም ታስረው የሚያድጉ እንስሳት ስጋቸው ጤናማ አይደለም። ወደ ዶሮ ስንመጣ ፍሪ ሬንጅ የሚባለው በነፃ ተለቀው ጭረው የሚለቅሙ የሚንቀሳቀሱና አየር የሚያገኙ አሉ። ኬጅድ የሚባሉት እንደ ሳጥን አንድ ላይ የተቀመጡት ናቸው ይላሉ ባለሙያው። ሳይንቀሳቀሱ የሚያድጉት ዶሮዎች ስጋቸው በቀላሉ የሚፈረካከስ እና ወደ ስጋ ደረጃ ያላደገ ወይም ያልፈረጠመ እንደሆነም ያስረዳሉ። ከፍተኛ ፕሮቲንናም የተመጣጠነ የቅባት መጠን ያለው እንዲሁም ሲበላ ጣዕም ያለው መምረጥ ቢያስፈልግ የሀበሻ ተመራጭነት እንዳለው ጠቅሰው የፈረንጁ ዶሮ አይጠቅምም ማለት ግን አይደለም፣ ይላሉ። በሀበሻ እንዲሁም በፈረንጅ ዶሮ መካከል አንዳቸው ከሌላቸው ልዩነት እንዳላቸውም ይናገራሉ። ጭረው የሚለቅሙ የሚንቀሳቀሱና አየር የሚያገኙ ዶሮዎች ቫይታሚን ኤ፣ ቫይታሚን ቢ እና ቫይታሚን ኢ የተሻለ መጠን እንዳላቸው ባለሙያው ያስረዳሉ። እነዚህ ዶሮዎች እየተንቀሳቀሱ የተለያየ ምግብ ስለሚመገቡ ስጋቸው ተመራጭ መሆኑንም ያክላሉ። ዶሮውን ተልባ ከመገብ ነው ኦሜጋ ሶስት ይሰጠናል። አትክልት ከበላ ነው ካልሸም ይሰጠናል ስለዚህ ልዩነቱን የሚያመጣጥ ነው አመጋገባቸውና መንቀሳቀሳቸው ነው ይላሉ ዶክተር ይሁኔ ካለው የህዝብ ቁጥር አንጻር የሀበሻ ዶሮ እና እንቁላል ማዳረስ እንደማይቻል በመጥቀስም የሀበሻና ና የፈረንጅ የሚለው መከፋፈል ጉዳቱ ሊያመዝን እንደሚችል ይናገራሉ የፈረንጅ ዶሮ ና እንቁላል የበላ ከሀበሻ ዶሮ ና እንቁላል የሚያገኘውን ያጣል ማለት አይደለም የጣዕምና የፍላጎት ጉዳይ አድርገን ብንወስደው እንኳ ይሻላል በማለት ያስረዳሉ። ውድ ደንበኞቻችን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በዓል በሰላም አደረሳችው። ግላንስ ካፌ የፋሲካ በዓልን ወደ እኛ ጎራ ብለው በድምቅ ያክብሩ። የፋሲካ በዓልን ወደ እኛ ካፌ ብቅ በማለት በድምቀት ያክብሩ። መልካም በዓል ግላንስ ካፌ፣ መልካም በዓል። ላ የሚያስገርም በጀርመን የተፈጠረ አንድ ጉዳይ እንነግራችኋለን። በጀርመን አንድ ዶክተር አስራ አምስት ታካሚዎቹን በመግደል ተጠርጥሮ በቁጥጥር ስር ዋለ ይላል ወሬው ይገርማል ጀርመን ውስጥ አንድ የጽኑ ውህሟን ዶክተር የተለያዩ መድኃኒቶችን በመጠቀም 15 ታካሚዎቹን በመግደል ወንጀል ተከሰሰ ይላል የበርሊን አቃቤ ህግ የአርባ ዓመቱ የህክምና ባለሙያ ወንጀሉን ለመደበቅ ሲል የአንዳንድ ተጎጂዎችን ቤት አቃጥሏል ሲል በክሱ ላይ አመላክቷል ከአውሮፓውያኑ መስከረም 2021 እስከ ሐምሌ 2024 ባለው ጊዜ ውስጥ ምንም እንኳን የሟቾቹ ቁጥር እንደሚጨምር አቃቢያነ ሕጎቹ ቢያምኑም 12 ሴቶችና 3 ወንዶችን መግደሉን ተመላክቷል። በጀርመን የግለሰቦችን መብት ለመጠበቅ በተደነገገው ህግ መሰረት የዶክተሩ ስም ይፋ ባይደረግም ተጠርጣሪው ክሱን እንዳልተቀበለ አቃቢ ህግ በመግለጫው ላይ ተናግረዋል። ዶክተሩ ከታካሚዎቹ እውቅናና ፈቃድ ውጪ ማደንዘዣና የጡንቻ ህመም ማስታገሻ መድኃኒቶችን ሰጥቷቸዋል ተብሏል። የጡንቻ ህመምን ለማስታገስ የሚሰጠው መድኃኒት የመተንፈሻ ካሉ ጡንቻዎችን እንዳይሰሩ በማድረግ በደቂቃዎች ውስጥ መተንፈስ በመከልከል ለሞት ዳርጓቸዋል ሲል የአቃቤ ህግ ቢሮ በመግለጫው ገልጿል። የህጻናት ባለሙያው በበርካታ የጀርመን ግዛቶች ውስጥ መስራቱ የተጠቀሰ ሲሆን የሞቱ ሰዎች እድሜ ከ25 እስከ 94 ነው ተብሏል። ጠርጣሪው በአምስት የተለያዩ ጊዜያት ወንጀሉን ለመደበቅ ሲል በህክምና ጉዳት አድርሶባቸዋል ተብለው የተጠረጠሩትን ግለሰቦች ቤት አቃጥሏል ተብሏል። ተጠርጣሪው በሐምሌ ወር 2024 በአንድ ቀን ውስጥ ሁለት ታካሚዎችን መግደሉንም ተገልጿል። ከሞቱት ግለሰቦች መካከል አንዱ በማዕከላዊ በርሊን ነዋሪ የሆኑ የ75 ዓመት አዛውንት ሲሆኑ ሌላ በበርሊን አቅራቢያ የሚኖሩ የ76 ዓመት አዛውንት ሴት በዚያው ዕለት ከጥቂት ሰዓታት በኋላ መገደላቸው ተመዝግበዋል። አቃቤ ሕጉ ዶክተሩ የአዛውንቷን ቤት ለማቃጠል ሲሞክርም ሳይሳካለት ቀርቷል ተብሏል። የግድያው ሙከራ አለመሳካቱን ሲመለከት ለአዛውንቷ ዘመድ በአፓርታማዋ ፊት ለፊት ቆም ያለው መጥሪያውንም ብደውልም ማንም ምላሽ የሰጠ የለም ሲል አሳውቋል ብለዋል። ዶክተሩ በነሐሴ 2024 በቁጥጥር ስር በዋለበት ወቅት በእርሱ እንክብካቤ ውስጥ ያሉ አራት ሰዎችን መግደሉ ተጠርጥረዋል። ነገር ግን በምርመራ ወቅት ሌሎች አጠራጣሪ ሞቶች በመገኘታቸው ምርመራውን ለማድረግ የሟቾቹን አስክሬን ለማውጣት ቁፋሮ ለማድረግ ታቅዷል ይላል። የአርባ ዓመቱ ተጠርጣሪ ጥፋተኛ ሆኖ ከተገኘ ሕክምና ሙያ የዕድሜ ልክ እገዳ እንዲሁም እስር ይጠብቀዋል ተብለዋል። የሕክምና ባለሙያው አሁን በፖሊስ ቁጥጥር ስር ይገኛል። እጅግ የሚገርም ነው። ወደ ደንበኞቻችን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በዓል በሰላም አደረሳችሁ። ግላንስ ካፌ የፋሲካ በዓልን ወደ እኛ ጎራ ብለው በድምቅ ያክብሩ። የፋሲካ በዓልን ወደ እኛ ካፌ ብቅ በማለት በድምቀት ያክብሩ። መልካም በዓል ግላንስ ካፌ መልካም በዓል። እቱ የምናሰማችሁን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና ቅጣይ እስከምንገናኝ ሰናይ ጊዜውን እላችሁ።